እና ቢያንስ ቢያንስ እሺ፣ እንደ ቀድሞ ባትሆኑ እንኳን ሰላም ሆኑ፣ እሺ፣ ጓደኛሞች መሆን አትችሉ፣ ሰላም መፍጠር አትችሉ። አንቺም እሱ ያደረገሽ ነገር ለመርሳት ሞክሪ፣ እሱም አንቺ ያደረገሽ ነገር እንዲረሳ እኛ የተቻለንን ነገር እናደርጋለን። ከልባችን ቢሆን ደስ ይለኛል፣ ደስ ይለኛል። አቡዬ እንደዚህ ስላለ ነው እኔ ካንተ ምንም የቀረኝ ነገር የለም ማለት በቃ እኔም ለራይ ለራሴ ሰላም ነው የምንፈልገው። ከአንተ ጋር ተጠጣልቼ እንደዚህ ሆኜ ምናምን ደስ አይለኝም እ ከልቤም ይቅርታ ብጠይቅ ይቅርታ ብታደርግልኝ እንደውም ደስታ ነው እንጂ የሚፈጥርብኝ እንትን የሚቀንስብኝ ነገር የለም እሺ። ስለዚህ እኔ አትፍቼ ከሆነ አትፍቻለሁ፣ ግን አውቄም ሆነ ሳላውቅ ያጠፋሁት ነገር ካለ ማርያምን ይቅርታ እንደዚህ እንድንለያይም አልፈልግም። ግን ነው ይቅርታ አበብ ሚልኮ ሶ የምን የጋዜጠኛው እንቅቆሽ ሚልኮ አውቄም ሳላቀም ራሱ ራሱ እና በጣም በጣም በጣም ይቅርታ። ያጠፋሁት ነገር ካለ ይኖራልም እና በጣም ይቅርታ። ለእኔ ሆንሽልኝን እንዴት ረሳለው? እስከ ለተሞቴ ያስታውሰዋለው። የኔነቴን ክብር፣ የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ። ሰላም እንዴት ናችሁ? የተወደዳችሁ ወድ ወድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኛ በጣም እንዴት ነሽ? ይመስገን በጣም ደህና ነኝ። ዛሬ ለምን እንደመጣ ናችሁ ተናግሪያቸዋለሁ ይ እስቲ ሞክሪ። አይ ዛሬ ለምንድን ነው የወጣ? አዎ አዎ፣ በሚገባ ዛሬም፣ በድጋሚ ባለፈው እኔ የነበርኩ ሀሳብ ያመጣሁት፣ አሁኑ ደግሞ ሰኑ ናት። እኔም አስቤያለሁ። በእርግጥ እንዲሁ እንደዋዛ ተለያይተው እንዲቀሩ ስላልፈለኩ ነው። እና ቤተሰብ ዛሬ ልናስታርቃቸው አስበናል። ባለፈው ሌላ ቦታ ቢሆን አስቤ አልተሳካልኝም ነበር ምንም መስማማት እንኳን አልቻሉም። በአሁኑ እግዚአብሔር ፈቅዶ ይስማማሉ ብዬ አስባለሁ። ማለት እንደዛ ተጣልተው ዝም ብሎ ተለያይተው እንዲቀርቡ ስላልፈለግኩ ነው ተመልሼ የመጣሁት። ሰኑም ደግሞ ያው በተደጋጋሚ የነሱ ነገር አሳስቧት ትጠይቀኝ ነበር። ትንሽ የቆየሁት ምንም ማድረግ ስላልቻልኩ ነው። ብቻ ዳጊና ሚልኮ አሁን ላይ ካሉበት አይነት ሙድ በፊት የተሻሉ ቀናቶችን እንዳሳለፉ ሁላችንም እናውቃለን። ምን ያክል እንደሚቀራረቡ፣ ምን ያክል እንደሚዋደዱ እኛ ብቻ ሳይሆን እናንተም የምታውቁት ነው። ያው እርግጥ ነው እኛ በአካል በደንብ እናውቃቸዋለን እና እነሱን እንደዚህ ሲሆኑ ማየት ለእኔ በጣም አስቸጋሪ ነው። ለአንቺም ደስ ብሎሻል አሁን እነሱ እንደዚህ በመሆናቸው? አሁንም ደስ አይልም፣ ምንም ደስ አይልም እና እንዲህ እንዲሆኑ ስላልፈለጉ ነው። እናንተንም ሀሳብ አስተያየቶቻችሁን አይቻለው። አቡዬ በቅናት ተነስተ ነው ልታስ ልታስታርቃቸው የሞከርከው በፊት የት ነበርክ? ምናምን ብላችሁኛል። በፊት ላይ ለማስታረቅ ምቹ ጊዜ አላገኘሁም። እርግጥ ነው እንደዛ ሊመስላችሁ ይችላል። ምክንያቱም ሚልኮ እዚህ አልነበረችም። በትምህርት ጉዳይ ሌላ አካባቢ ነበረች ነበረችና ግዴታ እሷ እስከምትመጣ መጠበቅ ነበረብኝ። ሳላስበው ቀርቻ አይደለም ምክንያቱም እሷ እዚህ ሳትሆን እንግዲህ ባለፈው ለማስታረቅ የተቻለን ነገር አድርገን እናንተ አይታችኋል። እንኳን እንኳን በስልክ ለማስታረቅ ይቅርና በአካል ራሱ በጣም አስቸጋሪ ሆኖብናል። ለዛ ነው እንጂ ሳላስበው ቀርቻ አይደለም። እናንተም እንዳሰባችሁትም ሆኖ አይደለም። ምክንያቱም እኔ በሰንና በዳጊ ግንኙነት ምንም አልቀናል። ምንም ቢፈጠር ምንም ውስጤ አምኖም አይቀበሉም። ዳጊ ለሰኑ የተለየ ስሜት አላት፣ ይወዳታል ማሚሎን ምንም ነገር ሳላውቀው አምኜ ተቀብዬ ነበር። ሞር ደግሞ እሱንም ጠይቄው በደንብ በቃ ተነጋግረን ብዙ ነገርም ስላየው እርግጠኛ ነኝ። አሁን እኔን ለማናደድ አስቦ ነው እንጂ እንደዚህ የሚያደርገው ለሷ ስሜት እንደ እንደሌለው በደንብ ነው የማውቀው፣ እና ምንም አይነት የቅናት ስሜት የለኝም። እንደዛም የተሰማችሁ ሰዎች ካላችሁ ከልብ ከልብ ይቅርታ እጠይቃለሁ። የኔ ሀሳብ ሰኑን ነው ማን ነው ሚልኮን የማስታረቅ እና የማስታረቅ ብቻ ነው። ሌላ ምንም ሀሳብ ይዤ አልመጣሁም። እና ዛሬ አሁን እንዴት አድርገን ነው የምናስታረቃቸው? ስ ያው እነ ሚልኮ ሰፈር አካባቢ ነው ያለ ነው እና ወይ ዳጊን አናግረ ነው ዳጊ ቤት ነው ያለው ቤት እንደዛ ከሆነ ሚልኮ ጋር ሄደን ሚልኮን ይዘናት መተን አንድ ላይ አገናኝተናቸው የሚፈጠረው ነገር ብናይ አይሻል ነው ወይስ ሌላ የምታስቢው ነገር አለ? እግዚአብሔር ተክሎበት ዛሬ ቢሳካልን እና ቢታረቁ በጣም ከልብ ከልብ ደስ ይለኛል። ብቻ የሚፈጠረውን ነገር አላውቅም። እስከ መጨረሻው ድረስ ቆይታችሁ ይህን ቪዲዮ ተከታተል። ቤተሰብ እንግዲህ ተመልሰን መተናል ያው እነ ሚልኮ ሰፈር ስለደረስን ነው እ አልደወልንናትም ቤት ትኑር አትኑር አናቅም ማለት እና ሰሚስ አንቺ ደሻት ብጠሪ አይሻልም ጠርትሻት ነ እና ከዛ እናናግራት የምናናግራት ይሆናል ማለት ነው አረ እንዴት አስችሉሃል አረ እንዴት ሲዙሃል ደልቶ ነው ወይ ኑሮ ወይን ስተከፍተሃ አልሰማም። እኔ ስላንተስ ናፍቄአለሁ። እንዲህ ነው ብሎ የሚነግረኝ አጥቻለሁ። አልሰማም። እስኪ እሷን ላናግራት እና ፈቃደኛ ከሆነች ቤት እዣት የሚሄድ ነው ይዘናት የሚሄድ ነው የሚሆነው። እግዚአብሔር ይመስገን እሷን ሞታለች።

ሊፈታ ይችላል የሚል ነው። ምንም እኮ አንተ አካበድከ እንጂ እንዳቆ። አይ እኔም አካበድኩ አይደለም፣ ግን እናንተ እንደዚህ መሆን ማንንም አያስደስትም፣ እናንተንም ጭምር ማለት ነው እኮ አሁን። ምንም እኮ እሱንም ግን አንቺ ሰው ፊት፣ ሚዲያ ፊት እንጂ ያው ስለሆነ

አይደለም እኮ ማስመሰል እንደሆነ ሁላችንም አ አንወሻሽ ነው ነ የውሸት እንደሆነ እናውቃለን። ሄዳ ምናምን በጣም የደበረኝ የዛን ቀን በእውነት እና ቢያንስ እንደ ቀድሞ ባትሆኑ እንኳን ሰላም ች ጓደኛ መች መሆን አትችሉ? ሰላም መፍጠር አትችሉ? አንቺም እሱ ያደረገሽን ነገር ለመርሳት ሞክሪ፣ እሱም አንቺ ያደረገሽን ነገር እንዲረሳ እኛ የተሻለን ነገር እናደርጋለን። እና ጥፋት መዘግዘኩ ምናምን ምንም መፍትሔ ነው። እሱ ይቅርታ ይጠይቅሽ፣ አንቺ ይቅርታ በይው፣ በቃ ሰላም። ነገ አይደለም እና እንትን ጊዜ እንጠብቅ፣ ነው እኔ ምን ማድረግ ይችላል። እንሂድና የት እንገናኝ? እሱ ጋር ያለንን ነገር አውርተናል። አንቺ እንዲህ አሁን ተዘላልፋችሁ ምናምን የተለያየችሁት ደግማችሁን ተገናኙ እና እሱ ጋር ምናምን በቃ በደንብ አውሩበት። ጉዳይ ነው እኮ ምንም አትጎጭም። እንደ ድሮ መሆን የሚከብዳቸው ሽ ታረቁ። ቢያንስ አንቺም አሁን ለትምህርት ሌላ ቦታ ነው ያለሽው፣ በቃ መደወል ሰው ሊያስፈልግሽ ይናፍቅሽ ይችላል ጓደኛ ታማክሰው፣ አውቃለሁ በዙሪያ ሰው እንዳለ ግን

ደልቶ ነው ወይ ኑሮስ ወይንስ ተከፍተሃ አልሰማምን ስላንተ ስናፍቅ ያለሁ እንዲ ነው ብሎም ሚነግረኛ ትቻለሁ አልሰማምንስ ቢከፋህም ቢደላ በሕይወት ኖረ ክፉ አንትን እንዳይነካ ትዝታ ተጭኖኛል ጩሂ ጩሂ ይለኛል፣ አረ እንዴት ይሻለኛል። ጩሂ ጩሂ ይለኛል በአይኒ ላይ ስትመጣ መጣ ይለኛ ሆነው ይተፋኛል ጩሂ ጩሂ ጂንጂ ምን ትደርሽ ነው የምትቆሚው? ምን ዛሬ ከቀና ሰላም ነው። ተጠራው እርግጠኛ ነኝ። አ ሰኑ አንዴ አንዴ

ልጅቷን በጥያቄ አትያዛት። አንተ ትስላልሽ አሳምን እንደ እንደዚህ አሳምን እንደ አይ አታ አታ ነደ ነዚህ አድርገሽ ነገር እንግዲህ ድጋሚ እንዲፈጠር አልፈልግም። ማሰብ እንኳን አልፈልግም። ጥፋታችሁ ይሄ ነው፣ ይሄ ነው የሁለታችሁንም። ማለት ስለማልፈልግ አንተም እንደ ትንሽነትህ እሷን ይቅርታ ጠይቃት፣ እሷም ይቅርታ ጠይቃለች። ምንም ነገር እንዳታወራ። እንዲህ አርጋኛለች፣ እንዲህ አርጋ አርጎኛል የሚል ነገር ካሁን በኋላ መስማት አልፈልግም። ሰምተኸኛል? ሰምተኸኛል? ምንም ነገር አታ አታወራ። በቃ ሰላም ልፈጥሩ ነው ፈልጋ። እናንተ ምንድነው? ቆይ እንደዚህ ሆናችሁ ቆይ፣ ታረቅናል በምን አይነት ነው ታስታርቁ? እሺ በምን አይነት ይቅርታ ጠይቃት። የራሷ ህይወት ያላት ልጅ እኮ ናት እኮት ይኑራት፣ የራሷ ህይወት ይኑራት። እንደ ጓደኛ ማሾች መሆን አለባችሁ ከዚህ በኋላ ሰምተሀል። ይቅርታ ጠይቃት። እንዲፈታ ነው የምፈልገው እኔ። ማለት የምፈልገው ነገር አንተም ብላል፣ አንቺም ብለሻል። እሷም ከምትሄድበት ቦታ አስተዋውለናት ነው ይዘናት የመጣ ነው። የሁሉም ለእናንተ በማሰብ ነው። እንደ ድሮ መቀጠል ባትችሉ እንኳን ጓደኛ ማሾቹ ነው ቢያንስ ይቅርታ ትጠይቃለህ ከልብ ማለት ነው። ምን ምን ላርጋው ምን ብዬሽ ልጠይቅ? በቃ እንደዚህ ይሄው ይቀርጣ አይደለም፣ እንደዚህ አሁን ከልብ እስከዛሬ አውቄም ሆነ ሳላውቀው አስከፈቼሽ ከሆነ ከልብ ከልብ ይቅርታ። እኔ እንደዚህ እንድንሆን አልፈልግም። በቃ እስከዛሬ አውቄም ሳላውቀው አጠፋሁት ነገር ካለ እኔም ለራሴ ሰላም ነው። ጠ ምናምን ሆኜ ደስ አይለኝም። ከልቤም ይቅርታ ብታይ ይቅርታ ብታደርግልኝ እንደውም ደስታ ነው እንጂ የሚፈጥርብኝ እንትን የሚቀንስብኝ ነገር የለም። ስለዚህ እኔ አትፍቼ ከሆነ አትፍቻለሁ፣ ግን አውቄም ሆነ ሳላውቅ ያጠፋሁት ነገር ካለ ማርያምን ይቅርታ እንድንለያይም

ሚኮ ኦኬ፣ ሳላቅም እና በጣም በጣም ይቅርታ። ያጠፋሁት ነገር ካለ ይኖራልም እና በጣም ይቅርታ። ለኔ ሆንሽልኝን እንዴት ረሳለው እስከ ለተሞቴ ያስታውሰው አለው የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም። ከጠላሁ ሽማ ለፍቅሬ ከፈልሺ ውዷ ጋ በክብር ይኖራልንየውጋ

አለፈ ነገር አለፈ። ያው መለስ ባይቻልም እንግዲህ ያው እሷ ቦታ የተጠቃ ሰው ሊኖር ይችላል። አይ ነው